ሊዱ እንኳን እንደናመጣሽ የአደይ ድራማ ቀጣይ ክፍል። ሰላም ጤና ስጠለን። ኪንጎ ጠፍቷል። ኪንጎ ቤዛ እየተጫወተችበት ነው። ቤዛ ግን በጣም ብር ወዳጅ ሴት ናት። መቼም ቢሆን ቤዛ ብር አጠግቡም። ቤዛ በቃ ግን ቤዛዬ አንድ ጥያቄ ሊጠይቅሽ እናትሽን አቶጃትሞይ ወይ ሁሌም በቃ እናቴ ታማለች እናቴ ታማለች እያልሽ በሀሰት ብር መሰብሰብ ግፍ አይሆንም ወይ? እንደው ግፍ አይሆንም ወይ? ትንሽ ሀሳቡን እንኳን ቀየር ብታረጊ ጥሩ ነው ቤዛዬ። ቤዛ በጣም እያበዛች ነው። ኪንጉ ምስኪን ምንም የለውም ለራሱ ትምህርቱን እንኳን ዳይመንድ ነው ተምሮ እንዲጨርስ ያደረገው። አሁን ደግሞ ኪንጎ ንዛቤዛ ብር መጠየቅ ጀምራለች። ዳይመንድም የአባቱን ንብረት ጠየቃ ገጠር እንደሄዳ ያው ታውቃለች። ስለዚህ ብር አግኝተው መጥተዋል። አግኝቶ ከመጣ ደግሞ እኔ ብሩን ማገኘት አለብኝ በማለት ኪንጎ ማኖ ዳይመንድ ከሌለው ቅምጥል የአባቷ ንብረት አለ። ስለዚህ ኪንጎን መጀመሪያ ዳይመንድ ነበር ያሰቡት። ዳይመንድን ሊያገኙት አልቻሉም። ኪንጎን ወሰደ የሱ ወንድም። ስለዚህ ቅምጥል ቤቱንም ሽጣ ቢሆን ብሩን ማምጣት አለባት። ኪንጎ ኩላሊቱን እናወጣለን ብለን እናስፈራራለን በማለት ኪንጎን አፍኖ ይዞታል ማለት ነው። ግን አራዳ ከሆኑም ነቄ ካሉም ቤዛ እንዳፈነች ወይም ቤዛ እንደወሰደች መንቃት ይችላሉ። ከዛን የቤዛ ቤት ስለሚያውቁ ቀጥታ ሄዶ ኪንጉም ማስለቀቅ ይችላሉ። ወደ ሌላ ሰዓት ትወስዶ እንዲሁም እሷ ሰዓት ነቃ ምናልባት ሊዱ ጨፍጨፉ ስለሰማች ሊዱ ትናገራለች ለዴቪን ቢሆን ብዬ አስባለሁ። ዴቪ ደግሞ ጫፉን ከሰማ ያው እነዛ ኪንጎ ሲፈልጉ እሱ ትንሽ ጫፍ ካገኙ ብቻ ቤዘን ተከትሎ መሄዳቸው አይቀርም ማለት ነው። ስለዚህ ኪንጎ በቅርቡ ይፈታል ብዬ አስባለሁ። ብራቸውንም ሳይበሉ እንዲሁም ፍቅር በጣም ተናዳለች። ፍቅር ለምን ተናደደች? አዴ ሮማንን ልትጠይቅ ወደ እትዬ ቤት ሄዳ ነበር በዛውም ልትጋቡ ነው ተባላ፣ እንዴት ነው ብላ ሮማ ስትጠይቅ ፍቅር የደነገጠችው ድንጋጤ በለው ጠላታቸው አይደንግጥ። ምክንያቱም እውነት አልመሰላትም ነበረ። ኪንጉ አዴ በትግስት ከጠበቀችው ዴቭን ሸማግሌ ልኮ በስነስርዓት እንደሚያገባት እንግዲህ ተስፋ እናደርጋለን እንደ ኤላ ለሊን እንትቷት እንደሄደ መጨረሻ ላይ ቤተሰቦች አልተስማሙም፣ ቤተሰቦች አልወደዱም ብሎ ካላላት በስተቀር እንግዲህ ይገባሉ ብዬ አስባለሁ። ለሊ ግን ባቡሬን ብታገባ አሪፍ ነው። ምክንያቱም እሷም እናት አባት የላት። በጣም እናት የምትሆናት በጣም አስተዋይ ሴት ሁሉም ሰው ይብድናት ስሏት የነበረ የባቡሬ እናት እንደ ልጇ ነው የምታያት በጣም ነው የምትወዳት ደግሞም በሌሊ ምክንያት ነው የባቡሬ እናትም ወደ ራሷ መመለስ እንዲሁም ደግሞ ከባቡሬ አባት ጋር ታርቃ የባቡሬ አባትም ስሞት እርቅና አግንታ ልጁ መሆኑን አሳውቃ እንትን ያለችው የሌሊ ተሳትፎ ስላለ ነው ስለዚህ በጣም ነው የወደደቻት። ልጇ ባቡሬም ለሊም ቢያገባት ደስ ይላታል። ደግሞ እኛ ራሳችን፣ እኔ ራሴ እነሱ አንድ ላይ ቢሆኑ በጣም ደስ ይላል። ምክንያቱም ባቡሬ በጣም ያስብላታል፣ ለሊም ጥሩ ሴት ናት። ስለዚህ አንድ ላይ ቢሆኑ ደስ ይላል። እንግዲህ አዴንና ዴቪንም እንጠብቃቸዋለን። ዳይመንድ ምናልባት ገና ክርክር ላይ ነው፣ ገንዘብ አላገኘም። ምናልባት ኪንጉን በብር ይደርሱለታል ወይስ፣ እኔ ግን ንብረቱን ከመሸጠው በፊት እነሱም ቤዛን ተጠራጥሮ ቤዛን ተከትሎ ይደርሳሉ ብዬ አስባለሁ። እንደዛ ቢያደርጉ ቶሎ ብሎ ነው የሚያገኙት። አለዛ ግን ቤዛ መቼም ቢሆን አታርፍም። ቲናም ዴቭን አታገኘው። ምክንያቱም ዴቭ ያደይ ብቻ ነው። በግድ በቃ የኔ ካልሆነ የኔ ካልሆንክ ብሎ አለ እንዴ፣ የለም። ለማታገኘው ነገርና መቼም ቢሆን ወደሳ እንደማይመጣ ስለምታውቅ፣ ብሯን እዛ ብትቀመጥ እዚህ ጋር ለዳይመንድ ብር አስገባለው አዴና ዴብን አለያየልኝ እዛ ጋለቤዝ እንደምንም ብለሽ ሁለቱን አላያይ በማለት ገንዘብ ታስገባላታለች። ያችም እናቴ ታማለች፣ እናቴ የምትታከምበት ነው እያለች ብራቸው ነው የምትግጠው ማለት ነው። ስለዚህ ቲና ከመሃላቸው ብታስወጡ እንደዛ ካሉና ደግሞ ችግር ነው። ስለዚህ ለማንኛውም ቲናዬ፣ ትንሽ ታረጋጊ። ቆመሽ አስቢበት። መቼም አንቺ ስለፈለግሽው ብቻ የሚሆን ነገር የለም ለማለት ፈልጋለሁ። ፍቅርም እንደዛው ትመኛለች፣ ግን አታገኝም። ሊዱ ደግሞ ስለመጣች በጣም ደስ ብሎናል። ሊዱ ቀውጤዋ የዴቭ እህት ግን እሷ ማዴን ጠምዳታለች። አረተ ያረጋጊ። እንዲጋቡ እንደውም መርዳት አለብሽ ወንድምሽ የወደደው ስለዚህ ዴቪን እርጁ። ሌድዬ ሰላም ቆዩ። ለማንኛው ለቤተሰብ